አድማቻችን ቀደም ሲል መግቢያ ላይ እንደገለጽኩላችሁ ዛሬ ዕለተ ማክሰኞ የምናስተናግደው የስነ ጽሁፍ ስራዎችን ይሆናል። አሁን ቀደም የሚሆነው አቡ ሙሳ ቢያዘጋጀው የማለዳ ፀፀት የሚል ትረካ ነው። አብራችሁ ቆዩ። የማለዳ ፀፀት በእውነተኛ ታሪክ ላይ የተመሰረተ ፀፀት ያደማው ልቤ ሁሌም በቁስል መርቅዞ ጠዋት ማታ ውስጤን እንደ በሀሳብና በጭንቀት ይሞግተዋል እኔ ትላንት የሆነው ሁሉ ሳስብ ዛሬን ጨልሞ ነገን ያስፈራኛል እድሜ ዘመኔንም ደም እንባ ያስነባኛል ይላል የዚህ የእውነተኛ ባለ ታሪክ የልብ ጓደኛ ታሪኩን ሲያጫውተኝ እለቱ እሑድ ስለሆነና ችፍ ችፍ እያለ የሚወርደው ካፊያ ጭራሽ ከቤት እንዳልወጣ አድርጎኛል አልጋዬ ላይ ተጋድሜ በሐሳብ ባህር ሰጥም ያለው ባሳለፍኩት አስቀያሚ የሕይወቱ ውጣውረድ ነፍሴን በእጥፍ መበደልኝ ሳስብ ክፉኝ አረበሻለሁ ያ ታሪክ ዳግም እንደማይመለስ አይኖችን ባንዳ ቆረዘዙ ልቤ እንደተጨነቀ ፈጣሪን ደጋግሜ ምህረቱን እለምነዋለሁ የሰጠምኩበት ሐሳብ ጥልቅ ባህር ከመሆኑ ዘንድ ለመውጣት ያዳግተኛል። በውሽንፍር ንፋሶ የተቀሰቀሰው ማዕበል እየተናወጠ የወንጀሌን ብዛት በአፍ ባፍንጫዬ እየጋተ ትንፋሽ እስኪ እስኪያጥረኝ አቅም ነስቶ ወደ ጥልቁ ማንነቴ አርቆ ያሰጥመኛል። እንደምንም ብዬ ግን ራሴን ለማውጣትና ለማትረፍ በወንጀል የሰለለ ክንዴን እያፈረጠምኩ አቅሜን አሰባስበኝ ውሽንፍሩ አስምጦ እንዳያስቀረኝ የሞት ሞት እንታገለዋለሁ ግና ምን ያደርጋል ምንስ ያደርጋል ምንስ ይተክራል ከንቱ ድካም ነው ውስጤ ሁሌ ብክነት ነው እያለኝ ይሞግተኛል ምክንያቱም ለውድ ጓደኛዬ ለአማር መሆን አልቻልኩም አማር አብሮ አደግ የልብ ጓደኛዬ ነበር ነበር በትናንት መሰላል ቁልቁል የምንደረደርበት የዛሬ ችቃል ነው ነበር። ሁሌም የነጎደ ጊዜንና ያልሄደ ማንነትን ፊትለፊት አፋጦ የሚያነታርክ የሕይወት ስሌት ነው። ለዛም ነው ዛሬ እኔ በነበር በነበር ስለትላንት የምጠርክላችሁ። እንደነገርኳችሁ ከአማር ጋር እዚቹ በመዲናችን አዲስ አበባ ተወልደን የልጅነት ጣፋጩ ብግዚያቶችን አብረን አሳልፈን እስከ እድገታ አዳማችን ወይም ነብስ እስካወቅንበት ጊዜ ድረስ በጣም የማይረሱ የደስታ የፍቅር፣ የወንድማማችነትና የአብሮነት ዘመናትን አሳልፈናል። ጓደኝነታችንም የሰመረ ነበር። በተለይም በቂራት ጊዜ ወደ መድረሳ ስንሄድ ከቤት በኪሳችን ሸጉጠን ይዘናት የምንወጣትን ቤት አፈራዊ ምግቦችን ተካፍለን ስንበላና አንተ ትብስኔ ስንባባል እውነትም ያ ዘመን የደስታ ክምር፣ የሐሴት ቁልል የሚታፈስበት ትክክለኛው የእድሜ ዘመን ነበር። በተለይ በቁርአን ሂፍስ አማር ጎበዝ ስለነበር ኡስታዛችን በሽልማት የሚሰጡትን ደስታ ከረሜላ ለኔ ሳያካፍለኝ መብላቴን ሳያረጋግጥ ወደ አፉ አያስጠጋውም ነበር። ተነግሮና ተዘርዝሮ የማያልቀውን የልጅነት ጣፋጭ ዘመናችንን ላልጨርሰው አነካካውና ወደ አፍላው ዘመናችን ላንደርድራችሁ። ዘመን እንደጉም እየገሰገሰ ጊዜው እንደወንዝ እየፈሰሰ ዓመታቱ እየተንደረደረ ልጅነትን በትዝታ ጉርምስናን በትውስታ ሸኝተን አፍለኛው ዕድሜያችን ላይ ደረስን። ወጣትነት የህይወት ጣዕም፣ የመኖር ልኬት፣ የስኬት ቁልፍ ለመጪው የእድሜ ዘመን ብሩህ ተስፋ የሚነገብበት፣ ስንቅ የሚቋጠርበት ለመኖር የሚጓጓበት ተሮጦ የማይደከምበት ታላቅ የህይወት መድረክ ነው። ይህን መድረክ የኑረታችንን ገጸ ታሪክ ተውኖ ለማለፍ ትላንት ያሻገረን መሰላል ጽኑ ሊሆን ይገባዋል። አለበለዚያ በነፈሰበት የምንነፍስ ተወዛዋዥ ምግባር አልባ ባዶ ቅሬት ተሸክመን በብርሃን ዓለም ጨለማን እያበሰርን በቀን የተኛን ብኩን ህልመኞች ሆነን አይኖሩ ኑረትን እንኖራለን። እኔና አማርም በዚህ የዕድሜው ጀብ ግፊት ተገፍተን ለስንክሳር ተውኔት የታደምን እግሮቻችን ሳይጠኑ በቋፋፋ ሲቆም የአንድ እምነት ልጆች የአንድ ሀገር አፈሮች ነበር ነበር። የወጣትነት ዘመናችን ከጅማሮ ጥሩ ቢሆንም እያደርግን በሁኔታዎችና በአጋጣሚዎች ከማንነታችን መሰረት ከእምነታችን ህግጋት ፈር መልቀቅና ሸርተት ማለት ጀመር። ይህም የሆነው ከእኛ ጋር በምንም የማይመጡም ያስተዳደግና ያኗኗር ብሄላቸው ሌላ የሆኑ ልጆች ጋር ጓደኝነት መፍጠር ስንጀምር ነው። ምንም እንኳን የዩኒቨርስቲ ቆይታችን በጥሩ ውጤት ቢጠናቀቅም በሕይወታችን ግን የጸጸት ገፈትን ቀምሰን ወዳደፈው ህሊናችን ህሊናችን ተሸጉጠን በከንቱ ስሜት ራሳችንን ስንሸውድ ፍሬ አልባ ቀንዘልን ተሸክመን በወንጀል ሜዳ ላይ በስሜት ቆርቻ ሽምጥ ስንጋለብ የአጫታችን ግፍ አደናቅፈው ሲጥለን ነበር። እኔ ወደ ማንነቴ ተመለስኩት። አዎ ያ ቀን ያ ቀን እውነትም እንደዚያ ካለሁበት የተጨማለቀና እና የጨለማ ዓለም አውጥቶ ወደ ብርሃናዊውና ወደ ዘላለማዊው ስለምና እምነት የመልሶኝ የወንጀልኩትን ጌታዬን ከማያልቀው ምህረቱ ተማጽኜ ዳግም ላልመለስ ከልቤ ቆርጬ በጸጸት አለንጋ ህሊናዬን እያደማሁ ውስጣዊ ሰላምን እየተጎናጸፍኩ እኔነቴን በዛሬ ላይ ሳሞግስ የኖርኩበት ዘመን። አዎ ያን እለቱ ቅዳሜ ስለነበር ቅዳሜ ለእሁድ ስራ ስላልነበረን እኔና አማር በጊዜ ነበር የተገናኘ ነው። የቀኑን ውሏችንን በሲኒማ ቤት ካሳለፍን በኋላ ለምሽት ቀጠሮ ወደ ያዝንለት ጭፈራ ቤት በጊዜ ይዘጋ ይመስል። እየተቻኮልን መገስገስ ጀመር። ገና ታክሲ ውስጥ ልንገባ ስንል መስጊዶች የሰላት ወጃቸውን ለአስተንታኛ አማኞች ልብን ሰርስሮ ገብቶ ነፍስን የሚያነቃ የሰላም ጥሪ አዛናቸውን ማስተጋባት ጀመሩ። እኔና አማር ግን አዛኑን እየሰማን የማይመለከተን ይመስል ባልሰማ ጆሮ ዳባ ልበስ ብለን ሽምጥ ወደ ክስረት ዓለማችን ወደ ውድቀት መንገዳችን መገስገስ ጀመርን። ሁለታችንም ግን የአዛኑን ጥሪ እንደሰማን ሳናስበው አይን ለአይን ተፋጠጠን። ላስተዋለን ከሁለታችንም አይን የጭንቀትና የቁጭት ግን ባጉል ስሜት የታጀለ ሞኝነትና ክስረት ይታይብን ነበር። የታደሉት ወደ መስጊድ ገብተው የህሊና እረፍትና የመንፈስ እርካታን ከአዛኙ ጌታችን ከአላህ ሱብሃነሁ ወተዓላ ያለምንም ቤሳ ብስሲል ዘላለማዊ ደስታን ሲለገሱ፣ እኛ ግን የሰይጣን ጭፍረኞች ሆነን በገዛ ገንዘባችን እየረከስን ልንዋረድ ወደ ጨለማው ዓለም የውር የድንብራችንን እየተራመድን ተስፋችንን እናጨለማለን። እንደደረስም ጆሮም በስቶ ራስን እያደነዘዘ ነፈዝ የሚያደርገው ዘፈን ካለ ልክ ተከፍቶ በግልም እያለ ሰውን የማያስተያየው መብራት አይናችንን እያጭበረበረን ወደ ጥልቁ የውድቀታችን ጉድጓድ እያንደረደረ ያስኩዘን ይዟል። ሰው እንደ እንስሳ ቢሆንም ግን የሰውነት ደረጃ የተሰጠን ጠቃሚና ጎጃችንን መለየት የምንችልበት አይምሮን ስለተሰጠን ነበር። ነገር ግን ነገር ግን እኛነታችንን ከዘነጋንና ስሜታችንን ከተከተልን እውነትም የቤትና የዱር እንስሳዎች ከኛ በብዙ ጥፍ ይሻላሉ። በጭፈራ ቤቱም የነበረው ትዕይንት ከሰው ሰው ከተባለ ፍጡር የማይጠበቅ አስነዋሪ ተግባር ነበር። ለነገሩ ለነገሩ በሞራል የወረደን ለስሜቱና ለሱስ ያደረን ትውልድ ምን የተሻለ ነገር እንዲያደርግ ይጠበቅበታልና እስልምና ታላቁ ተግባርም በሞራልና በስድእና የታነጸ ጨዋ ትውልድን መገንባት ነው። እኛ ግን ከዚህ ድንቅ አስተምሮ አፈንግጠን መሰረትና መመሪያ የሌላቸውን የደመነፍስ ተጓዦችን ስንጠጋ ነው ሕይወታችን መጨለም የጀመረው። መንገዳችንም ጥመቱን የቀጠለው ወደ ጭፈራ ቤቱ ውስጥ ዘልቀን ስንገባ ከባንኮኒው ጥግ ከባለጌ ወንበሩ ላይ ከበው የተቀመጡት እነዚያ የክፋት ጓደኞቻችን ነበሩ። ወደ እነሱ ይሄዱ በወንጀል የደደረ ልባችንን እያሞኘን ያዘጋጁልንን የጥላቻ መርዛቸውን እየተጎነጨን በውሸት ደስታ እያቧረቅን ገደብ አልባ ስሜታችንን መላቅጡን አሳጥቶን በስካር መንፈስ ስንዘል ስንጨፍር የሌሊቱን አጋማሽ አገባደድ ነው። የሰዓቱ መንጎድ ባይታወቀንም፣ ግን ቶሎ መመለስ ስላለብን በራሳችን ያልቆመውን ሰውነታችንን እንዴ ወደ ግራ፣ እንዴ ወደ ቀኝ፣ እንዴ ወደ ፊት፣ እንዴ ወደ ኋላ እያውረገረገን አማርና እኔ ወደ ቤታችን ለመሄድ ስንነሳ በራሳችን ያልቆመው ሰውነታችን ሲንገዳገድ ጓዶቻችን ወጥመዳቸው ጥልቅ ነበርእና እንዳንሄድ አዳክመው አስቀርተውን የቅብራችንን ጉድጓድ አብረው ያስምሱን ጀመር እኔና አማር ራሳችንን እስከምንስት ጠጥተን ስለነበር መውደቂያችንን አላወቅነውም ነበር። ለካንስ ለካንስ የጓደኞቻችን ሴራ ይታወቀኝ ጠዋት በስካር የዛለ ሰውነቴን ማንነቷን ከማላውቃት ሴት ጋር ተኝቼ ሳገኘው ነበር። በድንጋጤ ከተኛሁበት ተስፈንጠሬ ተነስቼ ልብሴን እንደነገሩ ለባብቼ ከክፍሉ እስከምወጣ ድረስ በእንቅልፍ ላይ ናት። ወዲያው ከክፍሉ ወጥቼ ከኛ ጎን ያለው ክፍል ውስጥ አማር እንደሚሆን እርግጠኛ ስለሆንኩ በንዴት በሩን መደብደብ ጀመርኩ። ወዲያው በእንቅልፍ የተጨፈኑ አይኖቿን እያሻሸች ራቁቷን በውስጥ ልብስ ብቻ የሆነች ልጅ በሩን ስትከፍተው ወደ ጎኑ ገፍትሪያት፣ አማር ወደ ተኛበት አልጋ ሄጄ ብቀሰቅሰው አልሰማኛል። በድንጋጤ ደረቱን ገልበጥ ሳደርገው ግን አብሮ አደግ ጓደኛዬ ወደ አኼራ ዳግም ላይ መለስ አሸልቧል። እዛ በኋላ የሆንኩትን አላስታውስም። አማር ከጌታው ጋር ተውበትን ሳያደርግ ከሞተ ዓመታት ውስጥ ተቆጠሩ። እኔም በፀፀት አለንጋ እየተገረፍኩና ውድ ወንድሜንና አብሮ አደገኝ ከወንጀል ያልመለሰ ጓደኝነቴን እየረገምኩ ይኸው ዛሬም የማለዳ ፀፀት ያልደረቀም በአይን አነባለሁ። ውድ ወንድሞቼና እህቶቼ ዛሬ እንደልባችን ስሜታችንን እየተከተልን በወንጀል ስንዘልና ስንጨማለቅ የምንሞት የማይመስለን ከሆነ በከንቱ አንሸወድ። ማናችንም ብንሆን ስለ ሰከንድ ቆይታችን ምንም ማስተማመኛ የለንም። ታዲያ የሰከንድ ቆይታችንን ማወቅ ያልቻልን የሰከንድ ቆይታችንን ማወቅ ያልቻልን ከንቶች ሆነን ሳለ ለምን የሆነ አኼራችንን ረስተን በወንጀላችን ዘውተረን ጀነትን በጀሃነም የምንለውጥ ለምንስ ሲሆን ይሆን? አላህ ስብሐነው ተዓላ በግልጽ ጠላቶቻችሁ ናቸው ያለንን ሰዎች የልብ ጓደኛ አድርገን የልብ ወዳጅ አድርገን የምንይዝ ስንቶች? እህትና ወንድሞቻችንስ ናቸው በአሁኑ ሰዓት በጥላቶች ሴራ ተጠልፈው የወንድሜን ያማርን ጣፍን ታየቀ መስላሉ። ሌሎቹንስ ሌሎቹንስ ከእንዲህ አይነት የክፋት ክስረት ለማዳን ምን እየሰራን ይሆን? እናስተንትን። እናስተውል ስለመጪው ጊዜ የምናውቀው ነገር የለም የለምና ከወንጀላችን ተመልሰን ትክክለኛ ተውበትን አድርገን ዘውታሪ የአላህ ባሪያዎች ለመሆን ዛሬው እንወስን እስልምና በዘፈቀደ የሚመሩትና እንደ ሌሎች ልብ ካመነ በቂ ነው በሚል ብሂል ለርካሽ አለም መንገድን የሚከፍት ሳይሆን ልብ ያመነውም በአካል ተግብረን መልካም ስራን ስናስከትልና የአላህ ሱብሃነ ወተዓላን ህግጋት በነቢያችን ሰለላሁ ዓለይሂ ወሰለም መንገድ በቁርአንና በሀዲስ ተመርተን የዚህችን ጠፊ ዓለም ሆነ የመጨረሻውን ዘላለማዊ ህይወት ማትረፍ የምንችለው በዚህ መንገድ ስንጓዝ ብቻና ብቻ እንደሆነ በግልጽ ያስተምረናል። የስም ሳይሆን የተግባር ሙስሊሞች ለመሆን እንጣር። በአላህና በመጨረሻው ቀን የሚያምኑት ህዝቦች አላህንና መልእክተኛውን የሚከራከሩትን ሰዎች አባቶቻቸው ወይም ልጆቻቸው ወይም ወንድሞቻቸው ወይም ዘመዶቻቸው ቢሆንም እንኳን የሚወዳጁ ሆነው አታገኛቸውም። እነዚያ ልቦቻቸው ውስጥ እምነትን ጽፏል፣ ከእርሱም በሆነ መንፈስ ደግፏቸዋል። ከስሮቻቸው ወንዞች የሚፈሱባቸውን ገነቶች በውስጡ አዘውታሪ ሲሆኑ ያስገባቸዋል። አላህ ከእነርሱ ወዷል፣ ከእርሱም ወደዋል። እነዚያ የአላህ ህዝቦች ናቸው። ንቁ! የአላህ ህዝቦች እነርሱ ምኞታቸውን የሚያገኙ ናቸው ሲል አላህ ስብሓነሁ ወተዓላ በተከበረው የቅዱስ